ትዳር የሌለው ናጤ ነው፣ ናጤ ነው። ደህና እኛ ምን እንዴ፣ ረሱሉላህ ሰለላሁ ዐለይሂ ወሰለም በጣም ይገርመኝ ነገር ግን ልንገራችሁ፣ ከዚህ በጣም የባሰው ነገር አላህ ሱብሃነሁ ወተዓላ ስለ ትዳር የተናገረባቸውን የቁርአን አንቀጾች ወይም በሁለቱ ተጣማሪዎች መካከል ያለ ግንኙነት ያወራባቸውን የቁርአን አንቀጾች ዝም ብዬ ለማስተንተንና ለማስተዋል ሞከርኩኝ። አንድ ነገር መጣልኝ። በዚህ ዘመን ስለ ትዳር ማውራት እጅግ በጣም ትልቅ ቋንቋ ነው። ታር ውስጥ ሁለት መሠረታዊ ነገሮች መረሳት የለባቸው። የመጀመሪያው ችሎታ ነው። ሁለተኛው ታማኝነት። እንስሳቶች ትልቅ ሰርግ ተደግሷል እና በጣም ትልቅ ሰርግ ተደግሶ አንበሳን የሚያገባው

እሱ እንመለከታል። የተለያዩ ቪዲዮዎችም አሉ። በድጋሚ ወንድም ኢብነልህ ጀራል ወጣቱ ቲክቶከር ሙስሊም ማለት ነው ለሙስሊሞች ብዙ ተግባር የሰራ ለሙስሊሞች በተደጋጋሚ ድምጽ የሆነ ወንድማችን እንዲሁም ደግሞ መልካም ስራ ላይ በብዛት ሲሳተፍ ያየነው ወንድማችን ነው ማሻአላህ በሉ ማንኛውም በቃሊ መሰረት እንግዲህ የተለያዩ ቪዲዮችን እየሰበሰብኩ ወደ እናንተ አደርሳለሁ ብያለሁ አሁንም ይዤላችሁ መጥቻለሁ ማለት ነው ሁለተኛ ሚስት ነው ወይ ምናምን ብላችሁ ብዙ ሰዎች ጥያቄ አንስታችኋል ነገር ግን ሁለተኛ ሚስት አይደለችም የመጀመሪያ ሚስቱ ናት ለማንኛውም መብሩክ ሁላችሁም በሉ። እኛንም ለዚህ ወግ ማዕረግ ያደርሰን ኢንሻላህ። አላብዛባችሁ ቀጥታ ወደ ቪዲዮ አልፍኩላችሁ። በጣም የሚገርመኝ ነገር ግን ልንገራችሁ፣ ከዚህ በጣም የባሰውን ነገር አላህ ሱብሃነሁ ወተዓላ ስለ ትዳር የተናገረባቸውን የቁርአን አንቀጾች ወይም በሁለቱ ተጣማሪዎች መካከል ያለ ግንኙነት ያወራባቸውን የቁርአን አንቀጾች ዝም ብዬ ለማስተንተንና ለማስተዋል ሞከርኩኝ። አንድ ነገር መጣለኝ። ድሮ ልጆች ሆነን ትምህርት ቤት እያለን ትምህርት ቤት እያለን ትምህርት ቤት ለምንድን ነው የምትማረው? ለምንድን ነው የምትሰራው? ለምንድን ነው የምትኖረው ሲባል፣ ምን ይባል ነበር? መሰረታዊ አስፈልጎቶችን ደማም ማለት እንላለን። የሰው ልጅ መሰረታዊ አስፈልጎት ምንድነው? ምን ምንድነው? ምግብ፣ መጠለያ ቤት፣ አንድ ሁለት፣ ምግብ ምግብ፣ አልባሳት፣ ምግብ፣ መጠለያ፣ እሺ እና ልብስ ነው። አሁን የቁርአኑን ንግግሮች በሙሉ አስተዋልን። አልመለሳችሁም? ምን ማለት ነው? በዓለም ዩናይትሽን ሀገራት ማለት ነው። በዩናይትድ ኔሽን ቋንቋ መጠለያ፣ ምግብና ልብስ የሌለው ሰው መናጢ ደሀ ነው። ምንድን ነው? መናጢ ነው። ታች ያለው ማለት ነው። ከድህነት ወለል በታች ነው የሚኖረው

ቤት ነው ያለ ነው የም አሁን አብድሬ እ ድሮ ወዴት ነው የምትሄደው ሲባል፣ ወይ ወደ እናቴ ቤት ወይ ወደ ቤት ወይ ወደ ጓደኝ ወደ ኖሬ ቤት ወደ ሚልታ ቤት ምናምን ነበር የሚለው። አሁን አውቶማቲካሊ ደውሉለት፣ ወዴት እየሄድክ ነው? ወደ ቤቴ ይላል። ወዲሁ ለሚቀየሩ ወዲሁ ሌጣ ከመሆን ሜዳ ላይ ከማደር ወደ ምን ተሸጋግሯል? ወደ ቤት። ቤት ምንድን ነው ወዳጆች? ቤት ምንድን ነው? ነውርህን የሚሸፍን ማለት እኮ ነው። አይብህን የሚሰፍር ማለት ነው አይደል? ቤት ማለት እኮ ደክሞ ዝለህ በቃ ሁሉ ነገር ጨልሞብህ የሚታየህ እኮ ሄጄ ቤቴ ልረፍ ነው። አይብህ ነውርህ፣ ድካም የሚሸፈንበት ቦታ ማለት ነው። ለዛ ነው አላ ሊተስኩኑ ኢለይሃ አላሉ

ምንድን ነው ልብስ ነው። አላህ ስለ ትዳር ተጣማሪዎች ሲያወራ ምን አለ? ሁነ ሊባሱ ለኩም ወአንቱም ሊባሱ ለሁነ። እናንተ የነሱ ልብሶች ናቸው፣ እነሱ ደግሞ የእናንተ ልብሶች ናቸዋል። አየት ትዳር የሌለ ሰው ልብስ የለውም። ላጤ በነገራችን ላይ አርባ ደቂቃ ነው መስታወት ነው የሚቆመው። ያስተካከለ ለባለ ትዳር እሱን ይነግራቸዋል። ወደፊት ኤክስፒሪየንስ ጠይቁት። ልክ ሲወጣ እንዴት ነው ነው የሚናት አሪፍ ነው አለም ሁሉ ቢቃወሙ በለበሰው ልብስ ነው የሚሄደው አጀ ይሉ ሁሉ ሊባሱን ለኩም ወአንቱም ሊባሱን ለሁነ ልብስ ምንድን ነው የሚያደርገው መጀመሪያ አውረትህን የሸፈነው የሚሸፈነው ነው ነውረን ነው የሚሸፈነው ታውቃለህ ራቁትህን ያየችህ ሚስትህ ብቻ ናት ገና ፈይቶ አይ ራቁትህን አውረትህን ያየችህ ሚስትህ ናት አላህ እሷን ነው ልብስ ያላት ያያሃት አንተ ነን አንተ ነው ልብሱ ያ ነው ኖር የሚሸፈነው። እንደዛ ነው ቤት ማለት ትዳር ማለት ሰው ኖር የሚሸፈንበት ቦታ ነው። ድክመታችን ማይጋለጥ ወይ ታቆያላችሁ ነው እኮ ሚስቴ እንደምታቀኝ እኮ እናንተ አታቆኙ ነው። ሲሳወራ ነው መጣቁት፣ እንስሳቶች ትልቅ ሰርግ ተደግሳሉ እና በጣም ትልቅ ሰርግ ተደግሶ አንበሳ ነው የሚያገባው። አንበሳ በተርታ ካገባ በኋላ በተርታ መደበ እንስሳቶችን ቀጥሎ አጠገቡ ያ ቀጣዩ ፈጣኑ ምናምኑ ወይ ድብ ነው ወይ እብር ነው ወይ ምናምን ነው እያለ መደበብ በምድባቸው መሰረት መጨረሻ ተቀምጠዋል። አይጥ ታችናል። እና የጫካ አይጥ ሾለክ ሾለክ ሾለክ እያለች ይያለች መጣችና አጠገቡ ተቀመጠች። እኔ ማንንም ባልደፈረኝ ምድር እንዴት ብለሽ አጠገቤ ተቀመጥሽ? አሁን ባክኔም ከማግባት የፊት እንዳንተ አንበሳ ነበርኩ፣ አለች በኋላ ነው ልጅ ዋራን ዋራን አይጥ የሆንኩት ጉታ ልጅ አላኩልህ አሁን

አጋለን ሴቶቹን ወንዶቹንም ያልቻሉትን ትዳር አጋቧለን። ድሆችም ቢሆኑ አላሁ ስብሐነሁ ወተዓላ ያብቃቃቸዋል። ትዳር ሪዝቅ ነው። በሌላ ቋንቋ ትዳር ማለት መሰረታዊ ያስፈልጉት ነው። ትዳር የሌለው ላጤ ነው።

መርዓቱም ለይሰ ለሃ ዘውጅኑ ሴዲፋ ባሌ ሌላት እንደሆን ወይም ከነት እንደው የተልሙ ክብር ብትሆን እንኳ በቃ ልም ያለች አብጣም ብትሆንም እንኳን ላጤ ማለት አብሽራ ላጤ ማለት በቃ የረጣ፣ ያጣ፣ የገረጣ፣ የታረዘ ዓለም በሙሉ ተሰባስቦ ሊደጎ የሚገባ ምስኪን ማለት ነው። አሁን ሲበላ እንኳን አይታችሁ እኮ እንደሆነ ይህን የሚያክል ይዞ ይመጣል። ከዛ ግን አሁን አብዱራህማን ድሮ ከወዳጅ ጋር አብራት ይሰደድ ይባላል። ምን ይባላል? ትዳር የገቡ ቀን ኩርማን እንጀራ ይበቃቸው። ማለት ኩርማን አንድ እንጀራ ማለት አንድ አራተኛው እንኳን ለሁለት ይበቃቸዋል። አይታችሁ፣ አላስተዋላችሁ ምን እንደዛ ነበር። ናፍሽ ኩርማን እንጀራ እንደዚህ ለሁለት ፍቅር ያጠግባል ማለት በዚህ መልኩ ነው።

ታና ጉዳይ በዚህ ዘመን ስለ ትዳር ማውራት እጅግ በጣም ትልቅ ቋንቋ ነው። ትዳር ውስጥ ሁለት መሰረታዊ ነገሮች መረሳት የለባቸውም። ትዳር ውስጥ ላሉ ሰዎችም ጭምር ለማስተላለፍ ያክል ነው መልእክት። የመቼም ላጤ የተደበደበ ብዬ ነው። ትዳር በወንዶች በኩል ሁለት ነገር ይፈልጋል። የመጀመሪያው የመጀመሪያው ችሎታ ነው። ችሎታ ነው። ሁለተኛው ታማኝነት ነው። ምንድን ነው ያልኩት? ችሎታ ነው፣ ታማኝነት ነው። ችሎታ ሁለት ነገር ይይዛል ወዳጆች፣ ኃላፊነትና ትዕግስት ይዛል። ኃላፊነትና ትዕግስት ይዛል። ታማኝነት ሌላ ጉዳይ ነው። ብቻውን የሚቆም ነገር ነው። ከዚህ መጣ አካላችሁን ታስታውሳላችሁ? ለሙሳ ዓለይሂ ሰላም የነበረውን ታሪክ እነዛ ሁለት ሴቶች ያጠጡ መጥተው ውሃ ሊቀዱ መጥተው የሚያጠጡ ጡንቻኛና ፈርጣማ የሆኑ ወጣቶች ጉድጓዱን ከበባቸው፣ ማጠጣት የከበዳቸው ጊዜ ሙሳ ዓለይሂ ሰላም እነዛን ሰዎች እነዛን ሴቶች አግዘው ውሃ አጠጡ። ቤታቸው ሲመለሱ ናሉ እነ ኸይረ ይህን ሰው ይዘው ወደ ቤታችን ያመጣልን እንደሆነ አሉ። ያመጣልን እንደሆነ ያመጣህም ሰው ቀውዬ ነው አሉ። ሻይ ሻይ ማለት ኃላፊነት መሸከም የሚችል ማለት ምን ማለት በሰላም አብድሪ ከዛሬ በኋላ ማለት ነው፣ ሁለት ኪሎ ሽንኩርት፣ አንድ ኪሎ ድንች፣ አንድ ኪሎ ቲማቲም ይዘን ነው ወደ ቤት የምትገባው። ካፌ አትበላም ማለት እኮ ነው። ኸላስ እቺ ማሰብ ማለት እኮ ነው ቤት ተቀብዬ በኃላፊነት ያመጣሁት ሪዝቅ ነፍስ አለ ብሎ ማሰብ፣ ጊዜ መስጠት፣ ከጓደኞች ጋር እስከ አራት ሰዓት የነበሩ ምሽቶችን አቋርጠው ሰላሳ ደቂቃ አንድ ሰዓት ሁለት ሰዓት ከሚስት ጋር እንጆይ ማድረግ፣ ማውራት፣ መጫወት። ረሱላችን ሰለላሁ ዐለይሂ ወሰለም ለዚህ ከበቂ በላይ ምሳሌ ናቸው። ከበቂ በላይ ምሳሌ ናቸው። ሚስቶቻቸውን ያጫውቱ ነበር ብቻ ሳይሆን፣ በእሳቸው ላይ ሚስቶቻቸው ይጫውቱ ነበር። አጥቶቹ ሲጣሉ በመሀል ሆኖ ከዚህ ቦታ ላይ ሊጣንስቱ ፊታቸውን ይቀቧቸዋል። በዚህ በኩል ያሉት ሲከላከሉላቸው ረሱል ማን ይቀቧቸዋል። ያኺ ማን ስሙሉ ሮማንቲክ ላይፍ ምናምን ምናምን ሲባል ሊሉ ይደለ እንዳይመስል ማለት ነው። የአላህ ምንድን እንደዚህ ነው። ምግብ መጥቶላቸው ቤታቸው እናታችን አይሻ ፊት ለፊት ከማን ቤት ነው የመጣው? አለች። እሷ ቤት ነው። አይ ከዛችዋ ነው ተባለ። ከነሳችንና የያዙትን ሳህን ማለት ነው ከእጃቸው ላይ አለ ምን ረሱ እናታችሁ የአላህ መልእክተኛ በቂ እስትግፋር እንዲያደርጉ ታዘው መልእክት ሲመጣላቸው በሌሊት ሲሄዱ የትኛው ቤት ሊገባ ነው ብላ ተከታተለቻቸው ከኔ ወጥቶ ማለት ነው ያ አስተውሎታቸው በቂ ነው። ረሱልላህ ሰለላሁ ዐለይሂ ወሰለም ይያዩት ተመልሰው ሲመጡ ዝም ብሎ ራቸውን ስታልቅ እየሮጠች መጣችና ገብታ ተኛችን ናታችን አይሻል ገብታ ውስጥ ተኝታ ታለከልካለች ያውሩቻላል

አሰላሙ ዐለይኩም ወረሕመቱላህ ወበረካቱ። ዛሬ በደስታ ቀን በመገኘታችን በጣም ደስተኞች ነው። ያረከው አንድ መልእክት ይኖራል ብዬ ነው። እዚህ ላይ ያረከው የፍልስጤን ባንዲራ ነውና እስኪ ለወዳጅ ጓደኞች እንዲሁም ደግሞ ለፊልስጤን ሕዝቦች ምንድን ነው ፍልስጤማውያን አሁን ያሉበትን ሁኔታ እናውቃለን ሙስሊም ደግሞ በየትኛውም ዓለም ዳርቻ ላይ ሆኖ ስለምንም የትም ቦታ ስላለው ሙስሊም ነው የሚጨነቀው። እና እኛ በደስታችንም በሀዘናችንም ጊዜ እንደዛ ሌት ተቀን በቦምብ እየተጨፈጨፉ ስላሉ ወንድሞቻችን ነው የምናስበው። እና ያንን በማስመልከት ነው እኔም ወዳጆቼም ጀማውም በዚህ መልኩ ፍልስጤማውያንን እያሰብን ነው። በሰርጋችንም ከን አላህ በዚሁ አጋጣሚ እንዲነስራቸው ነው ድዋ የምናደርገው። ሰላም አሪክ ሰላም። ባረከላሁ ለኩማ ጀማ በይነኩማ ፊል ኸይር ወንድማቸው